ነቢ ለመሆን አንዱ እዚህ ዘመን ነቢ ለመሆን አንዱ ትልቅ መስፈርት ማሀይም ሆኖ። አዩ ጩፋ አዩ ጩፋ ሚስጥር ላጋልጥ መጣው። አዩ ጩፋ እና እኔ የምንተዋወቀው ናይጄሪያ ሲቲ የምትባል ቦታ ላይ ነው። ሲቲ የምትባለው ቦታ የጠንቋዮች መንደር ነው። ያንተን የገቢ ምንጭ ይነክቶብሃል ዛይት ማለት ነው። ለምሳሌ የሐዋሳው ኮንፈረንስ መጨረሻ ላይ ሁላችሁም ዛይት ሰው ሳትይዙ እንዳትሄዱ ብሎ ማስታወቂያ የሚሰራ ሰው ነበር። የትኛው የእግዚአብሔር አገልጋይ የትኛው ደግሞ ሐዋርያቶቹ ናቸው? ዘይት ሲሸጡ ሲያገለግሉ ያየናቸው አንዳቸውም ሲሸጡ አላየንም። አይልም ቅዱስ አዶ አምላክ አሚን ሰላም ሰላም፣ የእግዚአብሔር ቤተሰቦች ሰዎች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምንቆያችሁ እንደምስገኝ ሲያደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ የዩቱብ ቻናል አዲስ የሆናችሁ እኔ ሶስ እናካሱ ይባላለሁ። የየቱ አዶ ቤተሰብ የሚል የዩቱብ ቻናል ነው። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮይንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለው። በዛሬው ቪዲዮ በባለፈው ቪዲዮችን ላይ ስለ እዩ ጩፋ አይተናል እና በጣም በትዕቢት የተወጠረ ንግግር የተናገረበት ንግግር አለ እና እሱን ንግግሩን አይተው በጣም የተናደዱ የግል የሚባሉ እሱን የሚያውቁ ጓደኞቹ ኬዝ እንዳመጣው። ይህንን ምንድን ነው ተሰጥኦ ወይም ደግሞ የመፈወስ ተሰጥኦ ሆና ብቻ አላቀም ብቻ፣ ከአጋንንት ነው ወይስ ከመንፈስ ቅዱስ ነው የሚለውን ጓደኛዬ ነው ያለ ሰው የተናገረበትን እናያለን ብዙ ቪዲዮዎች አሉ እነሱ ቪዲዮዎች እንድታዩልኝ በትትና ጠይቃችኋለሁ ቪዲዮዎች ለብዙዎች እየተዳረሰ አይደለም ና ሼር ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ይህንን ቪዲዮ እንጀምር ወደ ቪዲዮ እዩ ጩፋ እዩ ጩፋ ሚስትር ላጋለጥ መጣው እዩ ጩፋ እና እኔ የምንተዋውቀው ናይጄሪያ ሲቲ የምትባል ቦታ ላይ ነው ሲቲ የምትባለው ቦታ የጠቋዮች መንደር ነው አስማት የሚሰራበት ቦታ ነው። ከዛ ፊት ለፊት አንድ ሳራ የምትባል አንድ ናይጄሪያ ግብታ የጀበና ቡና ምሰራ ሴት ነበረች። እሷ ጋር ቡና ስንጠጣ በየአመቱ የሰውዬ እኮ ይመጣል ስትለኝ፣ ምንድነው እሱ የሰውዬ ስላት፣ ኢትዮጵያ ውስጥ ፓስተር ነው አለችኝ። ሳራንም ታውቃታለህ። ቡና እዛ ትጠጣ ነበረ እዩ ጩፋ። እኔና ከኔም ጋር በደንብ ተግባባን ተዋወቅን። በደንብ ባወራን እዩ ጩፋ በየአመቱ እየሄድክ አውራ ጣት ላይ በጭንቅላት እየተገለበጥክ እማኝ አውራ ጣት ላይ የምሰጠው ለሰይጣን ግብር ደም እያፈሰስክ፣ ይሄንን እማናቅ እንዳይመስል፣ እዩ ጩፋ በጥልቅ አቃለው። የቅርብ ጓደኛዬ ነህ፣ በደም እንተዋወቃለን፣ ለረጅም ጊዜ አብረን ቆይተናል። ስትመላለስ ሁለቴ አግኝተኛል፣ እዛ ቤት ግብር ለመገበር ስትመጣ እዩ ጩፋ በየቸርች በራፍ ላይ መግቢያው ላይ የምትቀብረውን እየተሰጠ አመድ የሚመስል ነገር ይዘስ መጣ። ሁሉን ያውቃለው። አዩ ጭፋ ይብቃ፣ የኢትዮጵያን ሕዝብ ማታለል ይብቃ። አስማት ነው እየሰራ ያለው፣ የአንተ ካራቴ አስማት ነው። ስለዚህ ኢትዮጵያ ኢየሱስ ኢየሱስ እየሱስ እያልክ በስሜ ይመጣል ይላል መጽሐፍ ቅዱስ። ከስሙ ከመጣ አንዱ ኃጣኑ አንተ ነህ። ጻድቅም አይደለም። አዩ ጭፋ ኃጢአተኛ ነ። በቃ ይብቃ። እስኪ የኢትዮጵያን ህዝብ ማጭበርበር ይብቃ። ስለዚህ ካሁን በኋላ ሳላጋልጥ በራስ ሰዓት ወይ ሀገሩን ለቀውጣ ወይ የምታጭበረብረውን ነገር አቁም። የያዝከው ብር በቂ ነው። አዩ ጭፋ እየሰማኝ ነው። ይድረስ ለአዩ ጭፋ በደንብ እንድሰማኝ ነው። ታቀኛለ የጀበና ቡና አብረን ቁጭ ብለን ጠጥተናል። አንድ ቀን ምሳ በልተናል። እስኪ ይሄኝ ስለዚህ ስልኬን ከስራ አስገምጭ እልሃለሁ። ባለፈው ስታፈላልገኝ ነበረ። ለምንድነው የምታፈላልገኝ? ግን ደብረ ዘይት ና ና፣ ደብረ ዘይት መኮንኖች ክበብ ከጀርባ ላይ ወይ አየር ኃይል ጀርባ ላይ ነው ቤቴ። እዚያ መጥተህ ልታገኝ ትኘኝ ትችላለህ። ውሸት ይብቃ። አንተ ሴጣን፣ ሰው መሰል ሴጣን እንደሆንክ እወቅ። እዩ ጩፋ ቻው። ያው እንግዲህ እንደተከታተል ነው ነው፣ ሰውዬው ጓደኛው ነው። ና ሄዶ ናይጄሪያ ላይ ምን አይነት ስራ የምን አይነት የጥንቁልና መንፈስ እንደሚያካሄድ ነው እና ያየ የራሱ የሆነ ጓደኛውን ይህንን ነገር ያጋለጠበት እና ይህንን ስላጋለጠ ሰውየውም በጣም እንትን እያሉት ነው እየፈለጉት እያስፈራሩት ነው እና እሱን አይተን እንመለስ። ለምን ሚስጥር አጋለጥክ በማለት ማስፈራሪያ እየደረሰኝ ነው። ብዙ ማስፈራሪያዎች ደርሱኛል በሜሴጅ ስለዚህ እኔ አልፈራም። ዳዊት ጎልያድን በአንድ ጠጠር ነው የጣለው። ሆኖም ግን እኔ ማንኛውንም ሰው ኃይል እግዚአብሔር ነው የምፈራውም ነገር የለም ኖ የጠንቋይ ስብስብ ቢሰበሰብ አየጭፋም። ተከትለና እስኪ ከቻልክ የተዘጋብን ካውንስል ለምን አታስከፍትም? የማይቻልኝ ነገር የለም ነብይ ነኝ ትልለ እንዴ? የነብይ በር ሲከፈት እኮ የነብይ በር ሲታሸግ እኮ ይከፈታል። አዩ ጭፋ ወሬኛ ነው፣ ውሸታም ነው። አታዋሽ ጥንቁልና አጋልጫለሁ፣ ወደፊትም አጋልጠዋለሁ። ሂድ ናይጄሪያ ተመላለስ። አግሜ ስመጣት እሄዳለሁ። ይሄ የታወቀ ነው። ግብርን ለመገበር አልፈራሃም። ማስፈራሪያ መልእክቶች አንተም ሆነ ተከታዮቹ የሴጣን አምላኪ መሆናቸውን አትዘንጉ። አንተ ሲጀመር ታቦት እንጨት ነው፣ ታቦት አታመልኩም ኦርቶዶክሶች በአዳም አምላኮት ነው የሚያመልኩት እያልክ ስትቀባጥር እየተናገርሃል። እኔ አንተን የሰደብኩት ፈርሃ እግዚአብሔር መላእክትን አልተናገርኩም፣ ፈርሃ እግዚአብሔር እመቤቴን አልተናገርኩም። ገባ ትጠብቀኛለች መላእክትም ይጠብቀኛል እና እቀበላለሁ። ሞላጫ ጭበርባሪ። ያው እንግዲህ እንደተከታተልነው ነው ሰውየውን እየፈለጉ እያስፈራሩት ነው እና በቴክስትም በምንም በጣም እያስፈራሩት ነው እና ውሸትን ማጋለጥ በጣም ጀግንነት ነው ወንድሜ በጣም በጣም በጣም ደስ የሚል ተግባር ነው እናንተም ደግሞ እዩ ጩፋን የምትከተሉ ክርስቶስን ለመከተል ሞክሩ ሌላው ነገር ይቀር በቃ ክርስቶስን ትክክለኛው አምላክ የት ነው ያለው እንዴት ነው የሚመለከው ብላችሁ ትክክለኛውን ክርስቶስን ለማምለክ ሞክሩ እንጂ በእኔ ዘይት በኔ እንደዚህ ያደረኩላችሁ እኔ እኔ አዳንኳችሁ የሚል እንዴት ነው ሰው ሰውን ሊያድን የሚችለው ለዛውም ደግሞ እዚህ በናይጄሪያ መንፈስ እንትን እያለ በሽታ እየሰጣችሁ ነው እና እየሄደ ያለው እባካችሁ ልትነቁበት ይገባል ወንድማችን ያጋለጠውም ደግሞ ሁላችሁም በጸሎት አስቡት ምክንያቱም የሴጣን አሰራር ነው እና እኛ ማን እኔ አልፈራም እኔ እንደዚህ አልልም ብንል ራሱ ጠንካራ በመንፈሳዊ ህይወታችን ጠንካራ እስካልሆን ድረስ ብዙ ነገር ሊደርስብን ይችላል። እናም ወንድም ይህንን መልዕክት የምትከታተል ይህንን ቪዲዮ የምታይ ከሆነ በጸሎት ጠንክር። እናንተም የምትከታተሉኝ በጸሎታችሁ አስቡት። ሐዋሳ ላይ ስለ ዘይቱ ደግሞ ያጋለጠችው እህታ ያለች እና እሷን ሰምተን እንመለስ እሺ። ሰላም የምትሰሙኝ ሁላችሁ እኔ ዛሬ ለጋሽ እዩ ጥያቄ አለኝ ማለት ነው እንግዲህ ካውንስሉ መግለጫ ወጣ እና እዛ ውስጥ ዋናው ያንተን የገቢ ምንጭ ይነክተውባሃል እሱም ዘይት ማለት ነው ለምሳሌ የሀዋሳው ኮንፈረንስ መጨረሻ ላይ ሁላችሁም ዘይቱን ሳትይዙ እንዳትሄድ ብሎ ማስታወቂያ የሚሰራ ሰው ነበር የትኛው የእግዚአብሔር አገልጋይ የትኛው ደግሞ ሐዋርያቶቹ ናቸው? ዘይት ሲሸጡ ሲያገለግሉ ያየናቸው አንዳቸውም ሲሸጡ አላየንም። እና ያ ነገር ነው እየተነካብህ እና ከአንተም ታናሽም ሆኖ በእድሜም ተለቁ እነሱ የቤተ ክርስቲያን የበላይ ኃላፊ ሆኖ ያስተዳድራሉ እና ለአባቶች የማትገዛ ለቤተ ክርስቲያን የማትገዛ አንተ ከየትኛው ፍላኔትን የወረድኩ ከዚህ ብድር አይደለህ እንደ የመጣኸው እኔ ከሰማይ ነው የተቀባሁት። ማን ነው ከሰማይ የሚቀባ? የተቀባ ከሰማይ ተቀብቷል የሚል የተቀባ አገልጋይም ነቢይ ምን ያላልቅ። አንደኛ ከአንተ በታች ያሉ አንተን የሚከተሉ በሻንጣቸው ብልቃጥ ዘይት ይዞ እየዞሩ የሚሸጡ ልክ ያንተ ተከታዮች ያንተን ትዕቢት ነው የሚማሩት። አንተ ትክክልም ሁን አትሁን፣ እዛ ጋር ነዛ ካውንስሉ ወይም ከበላይ የሚመሩ እዛ ጋር ኃላፊነት አላቸው። ጥፋት የሚኖርባቸው አንተ ልክን እነሱ ልክ ይሆኑ እዛ ጋር የበላይ ሆኖ ተቀምጠዋል። አባቶች ናቸው ወደድክም ጠላ ማለት ነው። እንደዚህ የምታራርቀው የምታራክሰውና የምትንቀው ምትራ ሌላው ደግሞ አንድ ነገር ስትል ነበረ ሀኮ ጣፊራን እንትና አይበሹ ገልባን ዚንሬ ጋለ ሰው የሚሻ ገለ አንተ በጠፍር ላይ የሚተኛ እና በጠፍር ላይ ተኝተው የሚያገለግሉ ሰዎች ማለት ላንተ ምንም ናቸው ማለት ነው። ሲጀመር ጌታ ኢየሱስ ወደዚህ ምድር የመጣው የምድርን ባለጠግነትን ሊሰብክልን፣ ሐዋርያቶችን የምድርን ባለጠግነትና ብልጽግና ሊሰብኩ ሳይሆን የጌታ የኢየሱስ ክርስቶስ አዳኝነትን የጌታ ኢየሱስ ክርስቶስን ማዳን ነው የሰበኩልን አባቶችን ማለት ነው። አንተ የኔ አባቶች የምትላቸው በጽድቅ በቅድስና ራፊ ሲሸጡ ዘይ ሲሸጡ አልነበሩም። አንተ ከየትኛው ፕላኔት ነው የመጣው? ለኢትዮጵያ ከአንተ ውጭ ሌላ ሰው የለም። ሌላውም እስቲ እንደኔ ስሩና ከዛ በኋላ እስቲ የሰራ ሰው ነው እንዲሚመሰገነው ምስጋናም ሆነ ክብርህን እዚሁ ተቀብለ ጨርሰሃል። በእውነት በኢትዮጵያ ምድር ላይ ወንጌላውያን አገልጋዮች ከዚህ ከመቶ ዓመት ጀምሮ ምንም አሻራ አላደረጉም። በምድራችን ላይ ለወንጌል ወይ የከፈሉት የነሱ አሻራ የለም፣ በእውነት የለም። መጋዘን ምን አዳራሽ ማሰራት ብርቅ ነው። አዳራሽ እኮ ብታሰራ በዘይት ሽያጭ ነው ወንድሜ፣ እንዴ ለኛ ኮ ኢየሱስ ዋጋ ከፍሏል። ለዛው ልጅ ዋጋ ኢየሱስ ከፍሏል። አንተን የሚከተሉ በጎች የእግዚአብሔርን ቃል የማይፈልጉ በአቋራጭ ሊበለጽቁና በአቋራጭ ሊከብሩ የሚፈልጉ እነሱ ይሸምቱልሃል። ስለዚህ አንተ በዛ በለጠቅ እውነት እውነተኛ በእውነት ቅድስና የሞላበት በእውነት እግዚአብሔር ባለበት ቦታ ነው የተባረከው። በዛ ላይ ትዕቢተኛ ነህ፣ ትዕቢተኛ ነህ። በጣም ጥፋተኛም ሁን። በጣም ትዕቢተኛ ነህ። ምክንያቱም ለአባቶች አልገዛም። የተናደደ የተቆጣ ለ ለአንተ መኪና ለማጀብ አይደለም ኢየሱስ ወደዚህ ምድር የመጡ፣ ለኮልኮሌ አይደለም። የምትናገረውን እንኳን አታውቅ። ከአንተ በታች ያሉ አመፀኞች ናቸው እንዳንተ አፍሮ ፀጉራቸውን አሳድጎ በየአደባባይ ላይ ትውልድን የሚለቅሙ መበለቶችን የሚያስለቅሱ ምንም አንተ በቅድስና ያመጣው ባለጠግነት የለም። የምድር ባለጠግነት ረጋፊ ነው። አንተ ስለ ኢየሱስ ስበክ ስቲ ስለ ሞተው ስለሚያድነው ኢየሱስ ለመመለስ እንኳን ልብ የለም። በጣም አደገኛ ትውልድ ይነሰላልክ የቅድስና ትውልድ መሰለ እንዲ ለአባቱ እርሻ የማያርስ ነው። ወገኖች፣ ወንድሞች በጎጥ በዘር የትኛው ቅድስና የሰበክላቸው ነው? የትኛው ለአባቱ አቅም ለሌለው እርሻ የማያርስ አፍሮን አሳድገው እንዳንተ ከዛ በኋላ ዘይቱን በኬስ ይዞ እየሄደ በመቶ ብርና በሁለት መቶ ብር የሚሸጥ እንግባስ፣ የትውልድ ሀገራችን እኔና አንተ ማለት ነው። እንዳንተ ትኤቤታኛ ማለት ነው። የማይታዘዝ ከዛ ጳውሎስ ወደ ጢሞቴዎስ ጢሞቴዎስን ጳውሎስ ምን ብሎ ነው የተናገረው? ገስጻቸው። ሽማግሌዎችን ነው ያለው። አባቶችን ገስጽ፣ ዝለፍ ነው ያለው። ወይስ አንተ ከቀኝ ከግራ ወደ ቀኝ ነው ከግራ ወይ ከቀኝ ወደ ግራ ነው የምታነበው? ማን ነው ከግራ ወደ ቀኝ ነው የምታነበው። በግልብጦች ማለት ነው። ያው እንግዲህ እንደተከታተለናትና እህታችን ሙሉን ነገር ተናግረዋለች። ክርስቶስ እንደማይሰበክበት እነሱ ጋር ዘይት እንደሚሸጡ ንግድ፣ በአጠቃላይ የንግድ መስመርን በቃ የንግድ ቤት ነው እንጂ ያደረጉት የአምልኮ ስፍራ እንዳልሆነ እየተናገረች ነው እና ከተናገረችበት ሁሉ ሁሉንም ነገር ገብቷቸዋል። ሐሰተኛ ነቢያት እንደሆኑ ተረድተዋል። ክርስቶስ እዛ እንደማይሰበክ እዛ እንደሌለ ተረድተዋል። ወይ ሼም ይዟቸዋል ወይ ደግሞ አይናቸው ተጓርዶባቸዋል እና አይናችሁ የተጋረደባችሁ ሼም የያዛችሁ ምንም ማ በእምነት ጉዳይ ሼም የሚባል ነገር አይያዛችሁና ወደ ቀጥተኛ ቀጥተኛይቱ ኦርቶዶክስ ተዋህዶ መታችሁ እንዲህ በስሜታዊነት ዝም ብላችሁ መታችሁ ምናምን ይሄ የአባልነት ትከፍላላችሁ፣ ዘይት ትገዛላችሁ፣ ገንዘብ ታወጣላችሁ የሚባል ነገር የለም። ወዳችሁ ፈቅዳችሁ አስተምረዋን አይታችሁ ከተመቻችሁ አዎ ክርስቶስ ይሰበክበታል ካላችሁ ነው እና ወደ እኛ የምትቀላቀሉት እንዲህ በግዴታ እንደዚህ እንትን የምትባሉት ነገር ተደልላችሁ ገንዘብ ሰተናችሁ የእያንዳንዱ ቤተክርስቲያን ገንዘብ ተሰጥቶ የሆነ ድለላ ምናምን ተደርጎ ማንም እንደዚያ የሚያደርግ ነገር የለም። መታችሁ አስተምረዋለ አስተምሮውን አይታችሁ አዎ ክርስቶስ ይሰበካል ካላችሁ ትቀጥላላችሁ፣ ትጠመቃላችሁ፣ የክርስቶስን ልጅነት ታገኛላችሁ ማለት ነው። በቀጥተኛ መንገድ መሰረት ማለት ነው እና ወደዛ መንገድ እንዲመራችሁ ክርስቶስ ይርዳችሁ። ወደ ቀጣይ ቪዲዮ እንይ። ነቢ ለመሆን አንዱ የዚህ ዘመን ነቢ ለመሆን አንዱ ትልቅ መስፈርት መሃይም መሆን በመረይ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል ብር ይባዛል አባዛል ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቷል። ምን ብሔራዊ ባንክ ይጠይቀኛል? ምን በህግ የሚያስጠይቁ ነገሮች ብዙዎቹ የማውቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ ሃምሳ ሃምሳ ብር ላይ ብሩ ብር መቶ ብር በህግ እኮ ያስጠይቃል፣ በህግ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች ያውቃሉ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ መቶ ብር የበሱ እንትን ሲሉ እስር ቤት ገቡ። አባትዬው የሰርጉ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር የኛ ብራዘራችን ፕሮፌት እንትና ጣጣ ብር ላይ ቆመ። ችግሩ እዛም ጋር ያለው የሕግ አካል ይሄን ማከሆነ ነው እንጂ በህግ አእምሮ ቢኖር እንደዛ አታድርግ እና እስር ቤት ነው የሚከቱኝ ትላለህ። ችግሩ ዛሬ ሁሉም በራሱ አለም ስለሆነ ማንንም ይዘህ የለም፣ ግን ወንጀል ነው ወንጀል ነው። ያው እንግዲህ እንደተከታተል ነው ነው ነቢይ ለመሆን መሀይም ብቻ ነው የሚጠበቀው ብሏል ና ያው የራሳቸው ነው ያለው እኛ አይደለንም ያልነው። የራሳቸው ፓስተር ነው የራሱ ሌላ ፓስተር ነው እና አንዳንድ ጊዜ ትክክለኛውን የሚናገሩ ፓስተሮች አሉ እና እነሱ ናቸው እንደዚህ ያሉት። እስቲ ወደ ቀጣዩ ደግሞ ጠበቃ ልሁን ለእዩ ጩፋ ጠበቃ ልሁን ያለ ፓስተር አለ። እሱን አይታ እንመለስ። እንዲህ ነው የምንጸልየው በነቢ እዩ ጩፋ ላይ የሚወረወር የተኛው የጨለማ ስራ እንዲፈርስ። አይዛቦች አይደለም። በጣም በእግዚአብሔር ቤት ለብዙ ዓመታት ያገለገሉ ሰዎች ሁሉ ማለት ነው አንድ ላይ ሆኖ ማለት ነው የተለያየ ነገር ለማድረግ ሲደራጁ ነው ያየው የቆዩ ፓስተሮች የቆዩ የሚባሉ ማለት ስለ ጌታ የሚያውቁ የሚባሉ ሰዎች እጅግ በጣም በመጥፎው ራስ ደራጁ ነው ማየው እግዚአብሔር ያለ መንፈሱን መታለው እነሱን መታለው ነው ያለኝ። አሜን። ሁለቱ ሁለቱም ይሆናል። መንፈሱን ይመታል እነሱን ይመታለው። አሜን። የተኛው ጨለማ እንዲፈርስ፣ የተኛው ጨለማ እንዲፈርስ፣ የተኛው ጨለማ እንዲፈርስ እስከ ለሁሉ ሰው ይጸልያ እሴ የተኛውም ማዝማት በነቢያቶች ላይ የሚወረው ጨለማ እንድነቀል እያ ያስፋ። ለምንድን ነው ጨለማ እንድነቀል? የክፉ ስራ ሲተው ሁሉ እንድፈርስ። እነሱን ለአምስት ሃያ ጉዳይ ያደረጉ ስብሰባ ዛሬ ማታኛ እንበትናለን። እኛ እንጸልያለን፣ ስብሰባው ይበትናል። ያ ሐሳብ አይሰራም፣ አይጸናም፣ አይሰራም፣ አይጸናም፣ አይሰራም፣ አይጸናም። የወንድሞች ከሳሽ ወርቋል፣ የወንድሞች ከሳሽ ወርቋል።

ጠበቃ የሆነ ነው። እነሱ ሲሳደቡ ሲሳደቡ ሲያንጓጥጡ፣ ታቦት መክተፊያ ነው ብዙ ነገር ሲናገሩ ህግ እንደሌላ አድርገው ሲሳደቡ ቆይተው እነሱ የሆነች ነገር ሲነኩ ዛሬ ላይ መንግስት ጣልቃ አይገባም እንደዚህ ምናምን ምናምን፣ እምነት እና መንግስት ምናምን የሚል ነገር ዛሬ ታወቃቸው ማለት ነው። ግን እስከ ዛሬ ድረስ ሲሳደቡ የት ነበርክ? አንተ ራሱ ትሳደባለህ። የት ነበር ዛሬ ድረስ? ዛሬ ለእዩ ጩፋ ጠበቃ ሆነ። ከመጣ ከው እስራኤል ደንሳ ቆሞ መላእክትን ብዙ ነገር በቃ እኔ መናገር አልፈልግም። በጣም የሚያስጠሉ የሚያስጠሉ ስድቦችን ሲሳደብ ስትሳደቡ ነው እንጂ የት ነበራችሁ? አቁ ይዛን ሰዓት ላይ ለማንኛውም እንቀጥል ባለፈው ፓስተር ዮናታን ትንቢት ሲናገር ነበር፣ እንደዚህ እያለ ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል፣ ማህበሩ ለሁለት ይከፈላል፣ ማህበሩ ለሁለት ይከፈላል፣ ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸው አተመራቀቀው ነው። ከዛ ደግሞ የእዩ ጩፋን የተለያዩ ቪዲዮዎች ላይ እንደዚህ ሲል ሰማሁ። በ2015 ምን አምሮኛል አለ። አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት ውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል። ሁለተኛው 2015 ምን ያምርሃል ብትሉ ሃይማኖተኞች ሲከፋፈሉ ቆሞ ማየት። ከዛ 2015 ላይ ሃይማኖተኞች ምን ሆኑ? ሰው እንዲባላ እንዲከፋፈል ምናምን መመኘት ልክ አልነበርም። ይሄ ሊያምርህ አይገባም። አሁን ይህንን ስታይ ምናል ካንተ እዩ ጩፋም ሆነ በአብዛኛው ዮናታንም ሁሉም የኛ መከፋፈል የኛ አንድ አለ መሆን ነው እና የሚፈልጉት አሁን ላይ ደግሞ የነሱ መከፋፈል መበታተን ነው ና። ብዙዎቹ እየተከፋፈሉ ነው። እኛ ላይ የተመኙት ምኞት በራሳቸው እያገኙ ነው እና ለሰው መጥፎ መመኘት በጣም በጣም የሚያስጠላ ከነብይ ነኝ የእግዚአብሔር ሰው ነኝ በእግዚአብሔር የተቀባው ነኝ ከሚል ሰው የሚጠበቅ ንግግር አይደለም። በቃ በስሜቱ ነው ነው። ዮናታንን አይታችሁታል። እዩት ደግሞ ጩፋ ደረቱን ነፍቶ በትዕቢት ተወጥሮ ነው እና የሚሳደበው እንደዛ ብቻ ልቦና ይስጣቸው፣ መጨረሻቸውን እግዚአብሔር ያሳምርላቸው ነው የሚባለውና ሌላ ምንም አይባልም። እነሱ ክፉ ተመኝተውልናልና እኛ ክፉ እንመኝላቸዋለን ማለት አይደለም። ወደ ልቦናቸው ይመለሳቸው፣ ወደ ቀጥተኛ አይቱ መንገድ እግዚአብሔር ይምራቸው፣ የሰው መጨረሻ አይታወቅምና ወደ ቀጥተኛ የቱ መንገድ ይምራቸው። ከዚህ ስድባቸው ወጥተው ትምህርት አድርገው አሁን ላይ የሆነውን ላይ ታያቸው ይችላል እና በቲቪ ስለተወጠሩ ይህንም ቢያንስ ቢያንስ እንደ ማንቅ አድርገው ሲከፋፈሉ እንደዚህ ሲሆኑ እንደ ማንቅ አድርገው ልቦናቸውን ወደ ቀና መንገድ ይመልስላቸው። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ይመስላሉ። አዘጋጅቼ ያቀረብኩላችሁ እኔ ሶስ እናቃሱ እባላለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ፣ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮች ለብዙ ሰዎች እየተዳረሰ አይደለም። እናም ዩቲዩብ ኮፒ ሊንክ ሲደረግ ሼር ሲደረግ ላይክ ሲደረግ ለብዙዎች የማዳረስ አቅሙን ይጨምራል እና ቤተሰብ እባካችሁ ሼር ኮፒ ሊንክ እያደረጋችሁ እንዲሁም ላይክ እያደረጋችሁ ይህንን ቪዲዮ ለብዙ ሰዎች እንዲዳረስ አድርጉልኝ። በሌላ አስተማሪ ቪዲዮዎች እስከምንገናኝ ሰላም። እግዚአብሔር ከሁላችን ጋር ይሁን። ሰላም ቆይልኝ አይል ወሰባንያ ወቱዚያ